በጣም ነው የሚከብዳቸው። ከባድ ስለሆነ ሶስትነቱ ማለት ለመምዱ ከባድ ስለሆነ በራሳችን ራሳችን እናወጣ ከባድ። ስለዚህ በዙሪያቸው ላለ አቅም ላለው መፍትሄ ሊያመጣላቸው ለሚችል ለሆነ ሰው መናገር ይኖርብን፣ ምንም እንዳይፈሩ። ምንም በቃ አላህ አያድርገው ግን አንድ ሆኗል በተገብቷል አይደለም? በተለይም በወጣቱ ማህበረሰብ ከሶስት ይህም ራሱ አንድ ራሱን የቻለ ከባድ የሆነ ሶስት ነው። ምናልባት እንዲህ አይነቱ ሱስ አደገኝነቱ ከጫት ራሱ ሊበልጥ ይችላል። ወይም ከሲጋራ መሰል ከምንላቸው የሱስ አይነቶች ይሄ አደገኝነቱ በጣም ባድ። አንዱ መፍትሄው ብዙ ጊዜ በተለይም በፖርኖ የተፈተኑ የሆኑ ሰዎች በአብዛኛው ራሳቸው በራሳቸው ለመውጣት ይከብዳቸዋል። በቃ ማብቂያ አይኖረውም። ከአንድ እርከን ወደ ሌላ እርከን ያሸጋግራል። ከአንድ እርከን ወደ ሌላ እርከን እያለ እያለ ታ በቃ ይሄ አዱንያ ላይ ካለው ከሰው ጋር ያለ ማህበራዊ ሁኔታ፣ ከቤተሰብ ጋር ያለ ነገር እንዳለ እንኩትኩቱ ይወጣና ሌላ ዓለም ውስጥ የሚገባበት ሁኔታ፣ ሌላ የጨለመ ዓለም፣ ሌላ የሸይጣኖች ዓለም፣ ከባድ ሁኔታ ውስጥ መገባት ይመጣል። ውስጡ ፍላጎት ቢኖረውም እየገፋፋው ቢሆንም ግን አክሰሱ ባለመኖሩ ምክንያት ጥሩ ወደ መፍትሄ፣ ከእንደ አይነት ነገር ወደ መገላገል ወደ መውጣት የሚረዳው ስለሆነ